አሰላሙ አሌይኩም ወረህመቱላሂ ወባረካቱ ውድና የተከበራችሁ ቤተሰብ እንዴ ናችሁ? ዴና ናችሁ? አልሐምዱሊላህ ከንጋ ሁሉ ሰላም ሁሉ መልካም፣ በያላችሁበት ዓለም ዳርቻ ሰላማችሁ ብዝ ትርፍርፍ በልኝ። ዛሬ በአዲስ ቪዲዮ መትናል ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ሆናችሁን የምትከታተሉኝ ከልብ እናመሰግናለን፣ ቴንክ ዩ ሶ ማች እንላለን እና ጉማን በቅጣ አማረኝና ዛሬ ትንሽ ጎመን በቅጣ ለሰራነ እስከ መጨረሻ ከኔ ጋር ሆኖ ጎመን በቅጣ በጣም ነው ያማራነ ያማራ እንደምን እንደሆነ እናቂን። በጣም ነው የሚያመራ እንደኔ ማነው ጎመን በቅጣ የሚወድ?

አሚናን ሰብስክራይብ አድርጓት። በዚህ አመት 100 ሺህ አስገባዋት። አበረታቷት በይ። በወላይትኛ ድምጽሽን ከፍ አርግተሽ በይ። ምን እንደተፈርሲ ያልኩሽን በይ በይ።

ቃሪያ ሽንኩርት ጨምረሽ ስማርት አርገሽ ሽንኩርት ያለ ምንም ሁሉንም ጨምርሽ ጠዋት፣ ወይኔ ስድስት ኪሎ ገዝቼ ሳምንት ቀስ፣ አሁን ስድስት ኪሎ በሳምንት

ባለጎመን ተረፈኝ። ወይኔ ወይኔ፣ ሚጣዴን ሰበረች እና ሌላ ሚጣዴን ሰበረች። ይህች ከንቱ ሚጣዴን ሰበረች። ይኸው ሰውም አዘዝ። ወይኔ ወይኔ ወይኔ፣ ለምን ሚጣ በጋ ምን ወይኔ ሚጣድ ሰብራ ምንም ማያምር ቅጣ ነው ጋገርሽው። እዚዛ ማያምር ቅጣ ነው ጋገርሽው። ችዋጋ እና ሌላ እናንተማ ቆይ ዱላ ፈልጋችኋል። ሚጣ ደግሞ ሰብራችሁት እንዴት አባቱ አምሮ ይነበር። ባለሁችንም ልብላት። ጎመን የቀርታኝ ነው። እንዲ አባቱ ሐልጫ አለ እንጀራ አለ ግን

ሴራሚክ እናደርጋለን ብለን ክችናችን ራሰን ወጪን በዛብን። ከዛ ታውን ቀለም ይቀየራል፣ ችግር የለም። ከቆሻሻ ቀለም ይቀየራል፣ ይጣጣ የለው። እዚህ ሳሎኑ እጅ መታጠቢያ ጋር ራሱ እንትን አርግታ፣ መጨረሻ ላይ ክችን ስደርስ እንትኑን ሳ እናደርግ ይቀራል ሴራሚክ ማድረግ ነበረብን ማድረግ ነበረብን።